ሰላም ሰላም እንደምን አላችሁ። ዛሬ ደግሞ ገበያ ሄደን በግና ፍየሎችን በምንገዛበት ወቅት ምን ምን ነገሮችን አይተን መግዛት ይኖርብናል የሚለውን ነገር እነግራችኋለሁ። በመጀመሪያም ደረጃ የምናየው ስለ እድሜያቸው ይሆናል ማለት ነው። እንግዲህ ሀገራችን ላይ የበግና የፍየል እድሜ አይመዘገብም። እንግዲህ እኛ ልንለይበት የምንችለው መንገድ በጥርሳቸው ይሆናል ማለት ነው። ጥርሳቸው ስንት ሸርፏል አልሸረፈም የሚለውን ካየም በኋላ ጭራቸውን ከፍ በማድረግ ቂጣቸው ላይ ተቅማጥ አለው የለ የሚለውን በደንብ ማየት ይኖርብናል። ምክንያቱም ተቅማጥ ቶሎ ክትትል ካልተደረገለት ወዲያው ሊገላቸው ስለሚችል ተቅማጡም በደንብ ማየት ይኖርብናል። ከሱም በመቀጠል ቆዳቸውን በመዳበስ መዥገሮች አሉ ወይ የሚለውን ነገር በደንብ ማየት ይኖርብናል። ምክንያቱም መሽገር ደማቸውን ስለሚመጠው እኛ በምንፈልገው ልክ አይደልቡልንም ማለት ነው። ያተነፋፈስ ስራታቸውንም ብደንብ ማየት ይኖርብናል። የማስነጠስ የማሳል አይነት ነገር ካለ እነዚህም በሽታው የሳምባ ችግር ሊኖርባቸው ስለሚችል እነዚህንም አንገዛቸው ማለት ነው። እግራቸው ላይ ስብራት መኖር አለመኖሩም በደንብ ቼክ ማድረግ እንዳቸው አንዳቸው ላይ ስብራት አሉ ወይ፣ አፋቸው ላይ ቁስሎች አሉ የሚለውን ነገር እነዚህ በደንብ ከለየም በኋላ አሪፍ ከለር የምንላቸውን እንግዲህ አንጸባራቂ የሆኑትን መርጠን መግዛት ይኖርብናል ማለት ነው። ከገዛንም በኋላ እንግዲህ እርባታችን ውስጥ ካሉት በጎችና ፍየሎች በአንድ ጊዜ ያንቀላቀላቸውም። ምክንያቱም የገዛናቸው በጎች ከተለያዩ ቦታዎች ሊመጡ ስለሚችሉ ክትትልና ክትባት ስለሚያስፈልጋቸው ለየት አድርገን ባለሙያ ጠርተን ካስከተብናቸው በኋላ አንድ ላይ ማድረግ እንችላለን ማለት ነው። አለበለዚያ እነዛንም ሊበኩሉ ስለሚችሉ በደንብ ጥንቃቄ ማድረግ ይኖሩብናል። በቀጣይ ደግሞ በሌላ ቪዲዮ እስክመጣች መልካም ቀን።